ያለው ቄስ እስራኤል አሁን ያሉበት የጤና ሁኔታ ምንድን ነው? ቄስ ይነግሩኛል፣ እርሶ ግን ማማ እንዲነግሩ ይፈልጌ ነው። አሁን ያለበት ደረጃ በጣም ከባድ ነው፣ በጣም ከባድ ነው። ግን ውጭ ሰው ሰው ሲጠይቀኝ ቄሱ እንዴት ነው ስል በጣም ጥሩ ነው፣ በጣም በጣም ጥሩ ነው፣ ሀይል ብርታት አግኝተናል እላለሁ ሁሌ አንቺ በጣም ጥሩ ኖት ያለሽ፣ በጣም ጥሩ ነው ያለሽ ተራምዶ እኛ አላየንም ስሉ እናንተ ከላይ ስታልፉ እሱ ከታችኛው መንገድ ያልፋል፣ በዛ ነው የተተላለፋችሁ ይላሉ። እና በጣም በጣም ከባድ በተለይ ዘንድሮ በጣም አደክሟል ማለት ነርቭ ነው ያመመው፣ ነርቭ ነው። ድሮ ለአገልግሎት ሲሄድ መኪና ተገልብጦ መኪናዋ በሙሉ ከጥቅም ውጭ ሆና ሞተር ብቻ ነው የተወሰደው በውስጡ ያሉ ሶስት ሰዎች ግን ምንም አልሆኑ። ሾፌሩ እና ለአገልግሎት የሚሄደው ቄሱ ከእሱ ጋር የሚሄደው ደግሞ ጸሐፊ ነበረ አብረው የሲሄዱ ሶስት ሰዎች ነበሩ። ምንም እንኳንስ ጭረት የላቸው በሰላም ወጡ። ግን ከመኪናዋ አራት ጊዜ ነው የተገለባበጠችው። ሞተር ብቻ ነው የተወሰደው። ግን ሰዎቹ ምንም አልሆኑም። ተአምር ነው። እዛን ጊዜ ምንም አላመመም፣ ሆስፒታል የገባም የለም፣ ገብተው ታይተው ወጡ፣ ምንም አልነበረም። ዛሬ አስራ አምስት አመት ስራ አመት በመንገድ በቃ የያዘው አቆሙ፣ ምንም ሳያመው ማለት ነው። ከዛ ሰው ደግፎ ነው ያመጣው። ከዛ አስመረምርን፣ እስከ አዲስ አበባ ጥቁር አንበሳ ድረስ ታየ፣ ዶክተር ስፔሻሊስት የተባሉትም አዩት። ከኋላ በኩል ከአካረ አከርካሪ አጥንት ከመጨረሻው አጥንት ወደ ሶስተኛው ላይኛው አጥንት እንደዚህ ጎብጣ ምን መጥተው አሉ። መኪና ተገልብጦ ነው፣ ጎብጣ ነርቡን፣ ነርቡ በሚሄድበት ስለጎበጠች፣ ጎበጣች ነርቡን አላሳልፍ ስትል ነርቡ በዛ ምክንያት ነው ከወገበታች የተያዘው። ኦፕሬሽን ማድረግ አይቻልም፣ ቢደረግም ከመቶ ሰዎች አንድ ሰው ነው የሚድነው አሉት። ያንን እንትን ያነሱትን እንትኑ ፊልሙን፣ አዎ እሱን ውጪ ሱድንም ወስደው ልጁ ሲሄድ ወስደው አሳያቸው። እነሱም ባይደረግ ይሻላል፣ ባይደረግ ይሻላል፣ አሁን መድኃኒት ለሱ በሱ እድሜ ይሰጠዋል ብለው ከሱድንም በእድሜ ክልል መድኃኒት ላኩ። ከዛም ይልኩ ነበረ፣ ከዚህም ያንን መድኃኒት አይነት እናገኝ ነበረ። በኋላ እድሜን ትንሽ ሲሄድ እያደከመው እያደከመው እያደከመው አሁን ደረጃ ደረሰ። ዘንድሮ በጣም አደክሞታል።